የመጨረሻው የምርመራ የዲኤንኤን ውጤት በዛሬው ዕለት ይለቃሉ። የሜላትና እንዲሁም ደግሞ የሃና የእርግብ የጋሽ መስፍን የሁሉም የውጤት ምርመራ ዛሬ እንደሚለቀቅ ሰምተናል ማለት ነው። እንግዲህ ይጭበርበር ያይጭበርበር የሚታወቅ ነገር ባይኖርም ከሰዓት ዛሬ እንደሚለቁ እንዲሁም ደግሞ ወይዘሮ ባዩሽን ይህን ነገር ለማፍረስ አንድ ሁለት ሶስት ብላ ያው ተነስታለች። ይህ ነገር የእሷ ይሆናል ወይ የእነሱ ያሸንፋል የሚለውን የምናይ ይሆናል። ባዩሽ እንደምታውቁት ሀብትና ንብረት ለመውረስ ስትል እንግዲህ እርገብ እንተከታለች። እውነታው ግን አለ። እውነቱ ማለት ነው። እሺ፣ ከዛሬ ከሰዓት የሚፈጠረውን ጋሽ መስፍን ራሱ ባይሆን፣ ልጅ ራሱ ባትሆን፣ እኔ ልጅ ነች ብሎ ቃል ገብቷል። ነገር ግን ሜላት ለምን እንደሆነ ባላቅም እስካሁን ከልጆቿ ጋር ስታገለግላት የነበረች ሜላት እንደ አንዳንዴ ሞራን የሚባል ነገር አለ። አታ ምርመራው ውጤት ባይመጣ ራሱ የእኔ ልጅ ባትወኝ ራሱ እንደ ልጅ አይሻለው ብላ ምነው ትንሽ ራሱ ሞራን ነገር ብትሰጣት ምን አለ? ይህን ያክል ስታገለግላት ልጆቿ ስትንከባከብ የነበረችን ልጅ እንዲህ በአንድ ያውጥቶ መጣል አግባብ አደለም። የወይዘሮ ባዩሽም ይህንን ስግብግብነት ጥሩ አደለም። ብዙዎቹ እኮ ምናልባት ቢቢሲ እንትን ምንድነው ኢቢኤስ ላይ የምትከታተሉ ከሆነ እንደዚህ አይነት ነገሮች ሲመጡ ተጠራጥረው ራሱ ይህን ልጅ ይሆናል ወይም አባቴ ወላጅ ይሆናል ብሎ የሚመጡ ሰዎች አንዳንዶቹ ደግ ሰዎች አሉ። ሀታ እኔ ወላጅህ ባልሆን እናተ ወይም ደግሞ አባትህ ባሉ እንደ ወላጅ አባት ሆነሃለሁ እንደ እናት እናት ሆንሻለሁ ብሎ ብዙዎቹ ሞራል ሲሆኑ አይተናል። ከዚህ በፊት አንዳንድ ስግብግቦች ቢኖሩ ማለት ነው። እዛም ቲቪ ላይ ከሚቀርቡ አንዳንዶቹ አሉ። ተፈላጊ ልጅ ተፈላጊ ሆኖ ሲመጣ ተገኝቷል ወላጆችኑ የእናንተ ሊሆን ይችላል ብሎ እስከመጡ በኋላ ልጁ እንደዚህ የቆሸሸ ከሆነ ቆሸሸ ልብስ ከለበሰ ወላጆች ራሱ የሆነ የመጠየፍ ባህሪ ፊታቸው የማጭ ማደድ ምናምን ብዙ ጊዜ አይተናል። ከዚህ በፊት አንድ አያት ናቸው የተባሉ ትልቅ እናት አይተናል። እና የእኔ ልጅ እንደዚህ አይደለም ምናምን ብለው መቅዶኒያ ነው የተወሰደ ልጅ አለ። እነዚህም ሰዎቹ ግን እንደ ሀብት ነገር ነው የሚፈልጉት። በአሜሪካ ነው ወይም ደግሞ በሆነ ቦታ መጣ ቢባል ራሱ እንደዚ አይሉ ሀታ ልብሱ ጸዳ ጸዳ ያለ ልብስ ከሆነ እንግዲህ ያው ብዙ ጊዜ ጎዳና ላይ ያሉ ልጆች ታውቃላችሁ። እና ያን እናት ሁሌም ሰው እየረገማት ነበረ በሚዲያ ምንድን፣ ሚዲያ ላይ እንደዚህ ስለ ቆሸሻው ነው ወይ እንደዚህ ያለችው ምን ነው እናቴ የሚል ብዙዎች ወቀሳሉ። እና እዚህም ላይ ይሄ አይደለም ንብረት እናንተን የኛ ማህበረሰቡ ነው መሰለኝ አላውቅም። የሆነ ትንሽ ጉስቁል ያለ ሰው ቀደማችንም ቢሆን የማንፈልግ ሰዎች አሉ። ደስ ብሎን ተጠርተን ስንመጣ፣ ነገር ግን ራሱ ሰውየው ስናየው በቃ ደስ ካላለን የእኛ ልጅ አይደለም የሚሉ ብዙ ወላጆች አሉ። ያን ደሞ ምልክት ኢቢኤስ ላይ ያው ብዙ ጊዜ የምናየው ወይም ደግሞ አይተናል ማለት ይችላል። እና እኔ አሁን ሜላት እነዛ ሰዎች ነው ትዛለችኝ። እንደው ሜላት እሺ፣ ልጅዋን ባትሆን እኮ እንደ ልጇ ስታገለግላት ቆይታለች። ከዚህ በፊትም ብዙ ሰምተናል፣ ብዙን አይተናል። እሷ ስታመሰግን የነበረችበት ማለት ነው። ግን አሁን ይህን ክል ንብረቴ ናንትኔ ለመውሰድ ነው ብላ በዚያ ክል መቋመጥ አልነበረባትም። ይቺ ልጅ ጸባይዋ ከማንም ከምንም በላይ እሷ ታውቀዋለች። ያው ታውቃታለች፣ ካመጣታች እስካሁን ማለት ነው። እንደው ጋሽ መስፍን ራሱ አያውቅም አይደል እንዴ እንደ እሷ ምክንያቱ ልክ እንደመጣ ግን ልጄ ትመስለኛለች ልጄ ነች ብሎ ስፍስፍ ብሎ ነው ትላለ። አንጀቱ ነግሮታል ማለት ነው። ግን እች ሴት ጋር ምን እንደቀያየራት አላውቅም። በዚህ ያክልን መጥላት፣ በዚህ ያክል ማለት አግባብ አይደለም። ልጅሽ ራሱ ባትሆን በቃ ልጅ ባትሆኝም ከልጆች የለይች ያላይሽም ማለት ነበረበሽ። ለምን በዚህ መልኩ ጥሩ አይደለም። የእኛ ማህበረሰቡ ትልቅ ችግር አለበት። ምን አይነት ችግር በሉ፣ የሆነ ነገር ከተጠቀመ በኋላ አውጥቶ የመጣል ነገር በቃ ጥሩ የሚሆን መጥፎ ከጠቀመ ከበቃ በኋላ ይሄ የትላንቱ የሚባል ነገር የለም ወይ ትላንትና፣ ና ይህን ውለታ ውላልኛለች ወይ ይህን እንትን እንደዚህ ብለኛለች ምናምን ተብሎ ይህ ርኅራሄ ምናምን ነገር የለም። በቃ ከበቃ አውጥተን እንደ አሁን ሜለ የምትበሏ እኔ በእሷ ይሄ ነው ያየው ማለት ነው። በቃ ይህና ክርስትያኑ ከግሳት ኖራ በአስራ አንደኛው ሰዓት። ይሄ ግን እኔ የፈራው ምርመራውን ልጅ ሆና ስትገኝ በምን ቃል እንደምትገልጫት ነው። አሁን የአንድ ሰው ሀሳብ መቀበል ሲያቅትሽ የራስሽን ሀሳብ እና የማን ነው የራስሽ? የራሱ ሀሳብ አል እንትን አላልሽም አልጨመርሽም የባዩሽ ሀሳብ ብቻ ነው ተቀበልሽው። የራስሽ ሀሳብ ራሱ ይሆናል ቢሆንስ የሚለው ነገር ብትጨምሪ ይህን አክላት ወዛግብ ነበር። አሁን ምንም ያለ ምንም ያለ ምንም በባዮሽ መንገድ ነው እያሄድሻለሽ። ግን እች ልጅ ነገ ልጅሽ እንትን ሆን በምን ቃል እንደምትገልጫት አላቅም። እች አንድ ፍሬ ልጅ ወረ ነው። ጋሽ መስፍን እንዴት እንደሆነ ያዋቀናል፣ አይተናልም። እንዳንቺ ራሱ ባያቃትም በአንድ ቀን በመጣ በአንድ ቀን የአባትነት ስሜት ተሰምቷል። እሷን ደግሞ አባቴ ይሆናል በቅርብ ብላ ተስፋ አድርጋለች። አንቺ ግን እኔ ብታ እናት ብትሆኝ ዲኤንኤው ቢወጣ ራሱ እንደ ልጆችሽ ምታገልሽ ይመስለኛል። ልጆችሽ እኮ በቅርብ ነው ታረቅሻቸው እናውቃለን። ለምን ክፉ ነሽ ሲጀምር ማለት ነው። ክፉ ክፉ በልጆችሽ ጫና ነው አሁን ይሄ ምርመራ ያደረግሽው። ሜላትዬ እንግዲህ ከዚህ በኋላ ምን አይነት ሰራተኛ እንደምታመጭ አሁን ከዚህ በኋላ ሀና ልጅሽ ነች፣ ምን እንዴት እንደምታደርጊ ይበናቅም። በነገራችን ላይ አንቺ በጣም ምንትስለዎች እንደ ሰራተኛ የምታሰራት ይመስለኛል። ያው ብትሰራም ችግር የለም አትቀንስም፣ አትጨምርም። አንቺ ካላፈርሽ ማለት ነው በጣም አንቺ ካላፈርሽ የምትጨምር መንቀስም ተናገራለች። እውነታው እኔ ማንነቴ ለማወቅ እንጂ እዚህ የእኔ ምንም አልፈልግም አይችልም ብላለች። ይሄ ደግሞ የአንቺ ስራ ነው ማለት ነው። ምንም ቢሆን እናት ክፉ አትሆን። ልጆችሽ በቅርብ ነው ታረቅሻቸው። የሆነ ጸባይ አለብሽ፣ ይህ የሆነ የያዘሽ ነገር አለ። ለምን እንደሆነ ላቅ ባዩሽ ምንሰርታብሽ ምን አሰርታብሽ እንደሆነ እንደ ባዩሽ ሳትመጣ እኮ ከልጆችሽ እስከዚህም ነበርሽ እንደዚህ እናት አለ ወይ እስከምንል ድረስ ማለት ነው አደል እንዴ? ከሰላም ጋር እንዴት ነበራችሁ? ቢያንስ ቢያንሳችሁ እኮ ሰላምን እንዲያው ከፈጣሪ በታች ሰላም ያደነችልሽ ሀና ነበረች። በዚህ ልክ ማንት ማለት ነው አግባብ አደለም። የምር እንዲ ሁለቴ የስጭ የይና የፈለግሽው ነገር አደርግልሽ አለው ብለሽ የእሷን ህይወት አላሳሰበሽም ነበር እኮ መጀመሪያ ደም ድጋሚ ያስፈልጋል ተብሎ ሁለቴ ስጪ፣ ሁሉም ነገር ላይ ያደርግልሽ የእሷን ህይወት አደጋ ላይ ይመጣል እንትን ብለሽ ነበረ። ግን በሙናሴና በዶክተሩ ብርታት ነው። እሷ ትጎዳለች፣ ሁለቴ መስጠት አትችልም አሉሽ። አንቺ ነክ ስግብግብ ነሽ። እና ያን ማስታወስ ነበረበሽ። ልጅሽ ደም ከማንም ደም አይመሳሰልም ታውቂያለሽ። ከአባቷ ውጪ የእሷ ደም አይገኝም ተብሎ ነበር በሰዓቱ አባቷ ውጭ ነበረ? እ የዛኔ ያዳነችልሽ እሷ ነበረች። ይህ ራሱ ከግምት ውስጥ አላስገባሽው። ክፉ ነሽ የምር። በዚህ ያክል እንትን ማለት አስፈላጊ አይደለም። ምንም ቢሆን ምንም ቢሆን ብዙ አገልግላለች። ቤተሽን እንደ ባንዲ አውጥተሽ ይሄን አክል ምንድነው መርገም ይሄን አክል ማሸማቀቅ እንትን ለመውሰድ ነው ቤቴ በጠበጥሽ፣ ልጆቼ በጠበጥሽ፣ ልጆቼ ቀጥ ለጥ አድርገሽ ያስችልኝ ያስሽልኝ ያሳደግሽልኝ አንቺ ነሽ ስትያ ተነበርሽ ሴትዮ። ዛሬ ምን ጥያቄ እንግዲህ ያው ሆኖ ሳይሆን በቃ ይሆናል የእኔ ታሪክ ነው ስላለችው ብቻ ጥምድ ያደረግሻት ቢሆን አሁን ምን ልትይ ነው? ምን ልታደርጊ ነው? በክፉ ላይ ክፉ መጨመር ነው። እና አንዳንቺ አይነት አንዳንድ ስግብግብ ሰዎች አሉ። እንግዲህ ያው ምንም ማድረግ አይቻልም፣ ልቡን አይስጣቸው። እንደ ጋሽ መስፍን አይነቶች ደግሞ ጥሩ ሰዎች፣ ደግ ሰዎችን አሉ። ልጁ ራሱ ባትሆን ያው እንደ ልጄ ብሎ የሚቀበል ሰው ነው። እነ ሰላምና ምን ያው ልጆችሽም ደግሞ በጣም ጥሩ ናቸው። እንደው እኛ እህታችን የምትመስለው ሀና ነች። ለምን ስትበሉ ብዙ ጊዜ ከኛ ጋር ስለሆነች ተላምደናታል። ነው አሉ ኦፍኮርስ አንድ ላይ የኖሩት ሰው እና ያልኖሩት ሰው አንድ አይደለም በሰራተኛ ቢሆን አንዳንድ ሰው ሰራተኛ ብዙ ጊዜ ሲቆይ በቤታቸው እንደ ራሳቸው ልጆች የሚያዩ አሉ እንዲሁ ደግሞ ልጆቹ ራሱ እንደ እህት እንደ ወንድም ነው የሚያዩት እዛ ቤት ከቆያችሁ ማለት ነው ስለዚህ እነ ሰላም የሆኑት ይሄ ነው አንቺ ግን ይሄ ደግነት የለሽም ግን አለሽ ትንሽ ትንሽ ያህልና አባት እናሳክመሻል ግን እንዳትሄድብሽ ብለሽ ነው አይደል አሁን እንደዛ ብለሽ ነው። ይሁን ግድ የለም። ግን ከዚህ በቀጠለ ልጅሽን ብትሆን እኔ እንጂ አንድ ምስገኝ ይመስለኛል። እስቲ አሁን ያው ኦልሬዲ ዛሬ ይለቀቃል ውጤት ምርመራ ባዩሽና፣ እኔ እናንተ ነሞቹ የምታሳዝኑኝ ባዩሽና ሜላትን ምን እንደሚወጣችሁ በላቅም ያው ከ ከማን ነው ከባዩሽ እንትን ካመለጠ ማለት ነው በእርቅን ኔ ድጋሚ ይመረምራሉ እንጂ አሚን ብለው አይቀበሉሽም። ቢቀበሉሽ ራሱ ምናልባት የተወሰነ ጊዜ ሊሰራ ይችላል። ሰውየው በራሱ መንገድ መንገድ ይፈልጋል። አዎ ይፈልጋል። እንደ አንቺ እንትን ብሎ አይቀመጥም። የምር እንደ አንቺ አይነቶቹ ቲቢተኛ ሰዎች አሉ። ነገር ግን በምን እንደሚጠፉ ባይታወቅም ቀናቸው ጊዜያቸው ሲደርስ ሲዋረዱ ነገራችን ላይ ባዩሽ ያለችበት ቦታ ሁሉም ሰላም የለም። አሁን በሆነ በእንትን ቦታን አይታለሁ። በእውነት ድራማ ማለት ነው። በቃ ሁሌም እንደዚህ የሚሰጣትን እንትን ነው መሰለኝ፣ አይዶ ነው አላውቅም። ለማንኛውም የዛሬው ብስራት ጥሩ ብስራት ነው። የምትሰሙት ከሰዓት ዲኤንኤ ነው። ከተቀየረ ግን ያው እንተሳዘባለን። ሙስናውን በዚሁ ይቆማል። ሙስና የሚሰሩትም የሚያሰሩትም ሰዎች በህግ ቁጥጥር ስር መዋል አለባቸው። ድራማው ለማስተማርም ሲባል እንትኑ መቀየር የለበትም፣ አቅጣጫው ማለት ነው። እንደዛ ከሆነ በቃ ሞር ያለው ነገር ጎልቶ እያወጣን ይሄ ነገር በሙስና ተደርጎ ዲኤንኤኑ ተቀይሮ እርግብ የነሱ ልጅ ከሆነች ምንም የሚያስተምር ነገር የለም። በቃ ያለው ነገር አሳያችሁን፣ የሚታየው ነገር ማለት ነው። ስለዚህ ይሄ ነገር ብታዩት የሌላው የሌላው ማስተማሪ እንዲሆን ማለት ነው። በተረፈ ሰላማችሁ ዛሬው ይሄን ይመስላል። ቪዲዮ ላይክ አድርጉት። ከሰዓት እንገኛለን። ያለው ነገር ባይ ባይ።